ወለት አንተ በጣም እኔ እ እጄ ላይ መጽሐፍ ቅዱስ ያለ እና ይሄን መጽሐፍ ቅዱስ የያዙ በኦርቶዶክስም በካቶሊክም በሌሎችም ቤተ እምነት ላይ የያዙ ሰዎች አሉ። ያንተና የነሱ ልዩነት ምንድን ነው ካልክ የብርሃን ነው ልዩነቱ። እደግመዋለሁ፣ ኢየሱስ ላይ ዓለም የጋራ አቋም የላትም። ታቃለህ። አንዳንድ ቤተ እምነቶች ጋር ኢየሱስ ነቢይ ነው። አንዳንዶቹ ጋር ኢየሱስ ጌታ ነው። አንዳንዶቹ ጋር ኢየሱስ አማላጅ ነው፣ መካከለኛ ነው፣ አስታራቂ ነው። አንዳንዶቹ ጋር ኢየሱስ አማላጅም ነው ፈራጅም ነው። በኢየሱስ ጉዳይ አንድና ወጥ አቋም ያስቀመጠው ይሄ መጽሐፍ ነው። ይሄ መጽሐፍ ብርሃን ነው፣ ሽምደዳ አይደለም። አዜው ኢየሱስ አይሸመደድም፣ ይበራል እንጂ እንዴት እንዳልክዬ ካልቀኝ የስምንት ቀን ልጅ አምላክ ማለት ብርሃን ካልሆነ ምንድ ነው? ቴዲ ኮንበዴ መሀል የተሰቀለ ግርጠት ያለ ጀርባው በጅራፍ የተተለተለ ደሙ ተንጠባጥቦ ያለቀ ውሃ ከሰውነቱ ያለቀ የተጠማ የተሰቃየ ሰው ሁሉ የሚረግመው ያየ ሁሉ መስቀል ላይ አይቶት የሚጠላው እርሱ አምላክ ነው ብሎ ለመቀበል ብርሃን ካልሆነ ቴዲ ምንድን ነው? ለምን ይመስላል አለም በኢየሱስ ጉዳይ ግማሹ ነብይ ሲል፣ ግማሹ አምላክ ያለው መጽሐፍ ሲናገር እግዚአብሔር አምላክ ነው፣ ለእኛም በራልን ተብሎ ተጽፏል። በራልን ተብሎ ተጽፏል። ልዩነቱ ምንድን ነው? የብርሃን ጉዳይ ነው እንጂ ዮሐንስ ሦስት አስራ ስድስትን ለምሳሌ የተወደዱ ሙስሊም ወንድሞች አያውቁትም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍ ብትመሰክር የሚለውን ሙስሊሞች ወንድሞች አላነበቡትም? አንብበውታል። የኔና የነሱ ልዩነት ምንድን ነው? እኔ ጋ በራ የወንጌል ጌታ ነው አልኩኝ። አፌን አውጥቼ በልቤ አመንኩ፣ ከዛ በአፌ መሰከርኩ። ዮሐንስ 3 16 እግዚአብሔር ዓለሙን እንዲል ወዶታል የሚለው ጥቅስን ሌላው ጆቫው ያቆ ያቋል ኦሊጂ ሰሶች ያቁትም ያቁታል። እናንተ ጋር ምንድን ነው? ኦፍ ኮርስ እግዚአብሔር አምላክ ዓለሙን የወደደበት አንዱ የመወደዱ ፍቅር የመጨረሻው የፍቅር ጥግ የሆነው ልጁን ኢየሱስ ክርስቶስ መስቀል ላይ ሲሰጥ ነው። እና ያ የተሰቀለው አይሁዳዊ ነው የእናንተ አምላክ ይሉናል አንዳንዱ። አዎ ይሄ እንደውም ቅፍረናውን ቤተሳይዳ የሚባል ቀሚስ ነገር አድርጎ ጠፈር ጫማ አድርጎ ከነ ጴጥሮስ ጋር ሲዋከብ የነበረ። አዎ፣ እንዳልክ ያማል። እንደ ኦፍ ኮርስ እሱ ላይ ነገት አረባክ፣ ትንሽ አስተውል። እንዳልክ ቸኩላል። በጣም ስታየው እኮ አምላክ አይመስልም። ራንደም አይሁዳዊ ነው። ይበላል ይጠጣል እኮ ከነ ጴጥሮስ እኩል እኮ አሳ ይበላል፣ ይጠጣል። አዎ፣ ሂ ኢዝ ማይ ጋድ። ኢየሱስ የኔ ጌታ ነው። በምንአወቅ መጽሐፍ ቅዱስ እስቲ አንድ ጥቅስ ማቴዎስ 16 ምንድን ነው የሚለው? ይኸውልህ፣ አንድ ብልህ ተረጋጋ። ኦኬ ማቴዎስ 1616 ኢየሱስ ጌታ ነው። ቴዲ የተባረክ፣ እድል ስለሰጠኝ። በእውነት ኢየሱስም እንደዚህ ነው የሚለው። ከመጀመር ልጀምርልህ። አሪፍ ነው ይሄ ቃል፣ ደስ ነው የሚለኝ ኢየሱስ ወደ ፊሊጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አሁን ሊሰቀሉ ሁለት ወር ገደማ እንደሆነ ነው የሚናገሩ የታሪክ መጽሐፍት። ኦልሬዲ ጨርሷል ትምህርቱን እያገባደለ ነው። ፊሊጶስ ቂሳሪያ ማለት ደግሞ የአይሁዳውያን ሳይሆን የአህዛብ ከተማ ነው። ስለዚህ እነ ጴጥሮስ፣ እነ ይሁዳ፣ እነ ሌሎቹ 12ቱ ደቀ መዛሙርቱ አይሁዳውያን ናቸው። ወደ አህዛብ ከተማ ሄደው አያውቁም እና ኢየሱስ ፊሊጶስ ቂሳሪያ ማለት ደግሞ የቤተ ጣወጣት ዋና ከተማለች እና ከፍተው ጣዖት ሰፈር ላይ ነው ጌታ ኢየሱስ ክርስቶስ እነዚህን ይዟቸው ሄዶ እና እንሂድ ብሏቸው አስነሳቸው። ተከተሉኝ አለ። ዝም ብለው ይከተሉታል፣ እሱም ይሄዳል። እንደምታየው ነው ኢየሱስ ራንደም ነው የተለየ መኪናም ተሽከርካሪም አይጠቀምም። አየር ላይም አይበርም። የተለየ ክንፍም አልተገጠመለትም። ኖርማል አይሁዳዊ ነው። ከነሱ ጋር እኩል ነው። ፀሐይ ፊቱን መቶታል። እግሩ አቧራ ጠግቧል። ቢዝራቅ ረንድረም አይሁዳዊ ነው። ወክ ያደረጋል፣ ይከተሉታል። የኔ አባት እንዴት አይነት ድንቅ አምላክ መሰለ ኢየሱስ። እና ዝም ብለው ኖ ሲላቸው ይከተሉታል። ይሄ ሰው የት ነው የሚወስደው እያሉ ብቻ ይከተሉታል፣ ያምኑታል ትዳራቸው፣ ቤታቸው፣ ንብረታቸውን ስራቸውን ጥሎ ነው የተከተሉት። እንግዲህ ሶስት ዓመት ወደ ስምንት ወር ገደማ ሆኖታል። ሁለት ወር ይቀረዋል፣ ኢየሱስ ሊሰቀል ማለት ነው። እና ፊልጶስ ቂሳሪያ የሚባል ከፍታ ላይ ያስወጣቸውና ሰዎች፣ ሰው ልጅ ማን ይሉታል ወይም ደግሞ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ ይሉአለ። ለምን አሰባበክ ልሳ ግቡ ታበዛለ፣ የጌታ መንግስት ቀርባለች ትላለ እና አሰባበክ ዮሐንስ ሳይሆን አይቀርም ይሉዋል። ሌሎቹ ሌሎቹ ኤልያስ ይሉሃል። ሲሪስ ነህ እና ባህር ላይ ትራመዳል። ኤልያስ ታምራዊ ነብይ ነው። አንተም እንደዛ ባህር ትገስጻለህ፣ ወቅት ታረጋለህ፣ አይን ደረቅ፣ ግንባር ላይ አፈርጥብ ብለህ እንደዚህ ታምር ነገር ስለምታበዛ ኤልያስም ታምራዊ ስለሆነ ወደ ኤልያስ ይሉሃል። ሌሎች ኤርሚያስ ይሉሃል። ኤርሚያስ አልቃሻው ነብይ ይባላል። አንተም ኢየሩሳሌምን ባያት ጊዜ እና ስታለቀስ ኤርሚያስ አልቃሻው ነቢይ ነው የሚባለው። አዎ ለቅሶ ነገር ስላበዛ ኤርሚያስ ይልዋል። ሌሎቹ ሌሎቹማ ከነቢያት አንዱ ነው እንደው ድንገት ብቅ ያለ ከነቢያት አንዱ ነው ይልዋል። የመጀመሪያው በመረጃ ነው፣ ሁለተኛው በመገለጥ ነው የሚመለሰው። የመጀመሪያው የሰው ነው መረጃ ነው፣ ሁለተኛው መገለጥ ብርሃን ይፈልጋል። የሁለተኛው መልስ አየ፣ ዝም ብለህ እንትና ነህ አትሎም ኢየሱስን ኢየሱስን ቀጣይ ለመመስከር ብርሃን ያስፈልጋል። መንፈስ ቅዱስ ሊኖር ግድ ነው። የቀጣዩ ጥያቄ ለመመለስ ቀጣዩ ነው ከባድ። የመጀመሪያው ሰዎች ማን ይሉኛል ያለው መረጃ ነው። ሁለተኛው መገለጥ ነው። እናንተስ አሁን ከባድ ነው። እናንተስ ከባድ ነው። ሶስት ዓመት አብሬያችሁ ኖሬያለሁ። ባህር ላይ አይታችኋል? አዎ። አምስት ሶስት መግብ አይታችኋል? አዎ። ባህር ላይ ወክ ሳደርግ አይታችኋል? አዎ። አጋንንት ሳወጣ አይታችኋል? አዎ። ጣሊታ የተኛችሁን ለቀስተኞች ጋር ገብቼ ለቀስተኞችን አስወጥቼ ለክሶ መሃል ገብቼ እንዳሳቋቸው ታውቃላችሁ? አዎ። የአንዲት የመበለት ልጅን አጋንን ሲጫወትባት የነበርትን ሲፈውስ አይታችሁኛል? አዎ። ይህም ሁሉ ሳረግ አይታችሁኛል? አዎ። ደብረ ታቦር ላይ ልብሰይ ሲቀየር አይተሃል ጴጥሮስ? አዎ። አይተሃል? አዎ። ሙሴና ኤልያስ ከያዋና ከነቢያትና ከሕግ መጥተው አብ ሰማይ ከፍቶ በእርሱ ደስ የሚለኝ ልጄ ሲል አብ ስለእኔ ሲያወራ አይተሃል? አዎ። ማን ትሉኛላችሁ እናንተስ? ይሄን ሁሉ ያያችሁ አሁን ከኔ ጋር የወጣችሁ የወረዳችሁ እናንተ አሁን ማን ትሉኛላችሁ? ከባድ ነው፣ ከባድ ነው። እዚህ ጋ ነው ወንጌል የጀመረው። ይሄ መልሱ ውስጥ የዘላለም ይወጣል። መንፈስ ቅዱስ ጴጥሮስን ተዋሰው። እንዴት ተዋሰው አትለኝም? ልነግር ነዋ። እናንተስ እኔ ማን እንደሆን ትሉኛላችሁ አላችሁ፣ ስሞን ጴጥሮስን መልሶ አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ ዝም ብለ የሰላሳ ሁለት ዓመት አይሁዳዊ አደለም። ስናይ ስናይ፣ አዎ ከኛ ጋር ፊቱ ግርጥት ያለ ፀሐይ፣ የደበደቦት ጠፈር ጫማ ያረገ ወክ ያረክ ተመሳሳይ ፊት ኖኖ ዩርናት፣ እንደዛ አደለም። አዎ አንተ ክርስቶስ የእግዚአብሔር ልጅ ነ፣ ምን ማለት መሰለ፣ ከሰማይ የወረድ ሰዎችን ለመቤዥ የመጣ የእግዚአብሔር ቃል ነህ አንተ። ዝም ብለ አደለም፣ ኤልያስ ሙሴ አደለም። ከነሱ ትለያለ። ሙሴ ሞት ይዞት ደክሞታል፣ አንተ ሞት እንዳደርገ ትነሳለህ። ኤርሚያስ አልቀሷል። አንተ ግን የእስራኤልን ለቅሶ በደስታ ትመልሳለህ። ዝም ብለህ ነቢይ አደለህም። አንተ ክብር ለኢየሱስ ይሁን። ዝም ብሎ ነገር አደለህም አሉ። አንተ አዎ፣ አንተ አዎ፣ ትለያለህ። ከጠቀስናቸው ከዘረዘርናቸው ከነ ዮሐንስ አዎ፣ ትለያለህ። ሁሉንም ሞት ከልክሏቸዋል። ሙሴ ከናን አልገባም። ሞት ይዞታል፣ አስቀርቶታል። ኃጢአት ሰርቷል፣ ወደ ኋላ ተጎትቷል፣ እግዚአብሔርን አሳዝኗል። እግዚአብሔርን ያን ይወደው የነበረውን ሙሴ አዎ፣ አልቀደስከኝ አትገባም ብሎታል። አዎ፣ አንተ ትጨርሳለህ። ሙሴ ግማሽ ላይ አቋርጦ አንተ ህዝቡን ከሲኦል ወደ ገነት ነው የምትወስደው። ሙሴ ከግብፅ ወደ ከናን ነው የወሰደው። የአንተ ይለያል፣ ከዘላለም ሞት ወደ ዘላለም ሞት ነው የምትወስደው። ዝም ብለህ ራንደም አይሁዳዊ አደለህም አንተ። ክርስቶስ የህያው የእግዚአብሔር ልጅ ና አለ። ኢየሱስ መልሶ እንዲህ አለው። አየ ብርሃን ነው ያልኩህን ልነግርህ። ምንድን ነው የሚለይህ እንዳልክ? ኦርቶዶክስ ጋም ኢየሱስ አለ፣ ካቶሊክ ጋም አለ። ያንተ ምንድን ነው የሚለይህ? ብርሃን ነው። ጴጥሮስ ያለውን ነው ያልኩት። ኢየሱስ ወዲያው ልክ ጴጥሮስ ካለ በኋላ ምን አለ ኢየሱስ መልሶ እንዲ ያለው የዮና ልጅ ስምዖን አየ ስምዖን። ልክ ይሄን ከመለሰ በኋላ ኮፈስ ኮፈስ ሊል ነው ጴጥሮስ። ይገርማችኋል እንዴ እኔ መልስ ሰጥቼ ወደ አስራ ሁለቱ ዞሮ ኢየሱስ ሊል ሲል ኢየሱስ የኔ አባት ያቃላ ልብ አውቅ አደለም። ዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደሜን አልነገረም። አባቴ ነው ነገረ ነው። ኢየሱስ አባቴ ነው ነገረ። ይሄን አው አጥነተ እኔ ማን እንደሆንክ አታቀኝም። አባቴ ሹክ ብሎ ሆኖ ሰማይ ነው የገለጠልህ ይህንን ብርሃን። ስሞን አቤት ተመራምራ አላገኘኸኝም። እኔን እንደ ሌሎቹ በመረጃ ነበር የምታውቀኝ። አዎ አሁን በመገለጥ ያወቀኝ አባቴ ነው የነገረ ስለ እኔ። አዎ አብ ካልፈቀደው በቀር ማንም አያውቅም አለ ጌታ ኢየሱስ። ማንም ማንም፣ ብርሃን ካልሆነ ኢየሱስ ጌታ ነው ብለህ ለመቀበል ይከብዳል እኮ ይከብዳል። ኦፍኮርስ ይከብዳል። የስምንት ቀን ልጅ እንዴት ነው ጌታ የምትለው? ማርያም የምትባል የተወደደች የጌታ እናት እንዲህ ይዛ በቤተ መቅደስ እንዲህ ይዛ የስምንት ቀን ልጅ ስትመጣ የስምንት ቀን ልጅ አይተህ አምላክ ነው? ኧረ ቴዲ ከባድ ነው። ብርሃን ይፈልጋል። ኢየሱስ ብርሃን ነው። ጌታ ራሱ ምን አለ መሰለ በኔ የማይሰናከል እርሱ አው ብፁህ ነው አለ። መሰናከል አለ ማለት ነው በኢየሱስ። ለዛ ነው ዓለም በኢየሱስ ጉዳይ ድንብር ብሮ ያወጣው ምንም ነገር ስትል ተስማምታ ኢየሱስ ላይ መከራው የምትበለው ዓለም ለዛ እኮ ማርያም ስትል የጌታ እናት ናት፣ የኢሳ እናት ናት፣ ችግር ኖርማል። ሚካኤል ስትል ሊቀ መላእክት ነው፣ ኖርማል ነው። ኤልያስ ስትል ከነቢያት አንዱ ነው። ኢየሱስ ስትል የጸራቢው ዮሴፍ ልጅ፣ ጌታ ነው ስትል ድንብርብራቸው። አየ ጌታ ራሱ በእኔ የማይሰናከል ብፁዕ ነው አለ። የዘላለም አምላክ ሰዎችን ለማዳን የመጣበት መንገድ ከሰዎች ኤክስፔክቴሽን ውጭ ነው። ለምንድ ነው በቤተ መንግስት በታጅቦ በጋሻ ጃግሬዎች ያልመጣው? የእግዚአብሔር በጎ ፈቃዱ ያ ስላልሆነ እና ግርግምተኛ? አዎ፣ ለንግስናው ቃል ማብራሪያ የሌለበት የዘላለም አምላክ ከአባቱ ጋር በዘላለም በዙፋኑ በቀኝ ተቀምጦ የነበረ ኢየሱስ ግርግምተኛ እያልከኝ ነው? እንዳልኩህ ኦፍኮርስ ለውበቱ ማብራሪያ ቃል የሌለው ቃላት ተሰብስበው ኢየሱስ መልኩ ይሄን ይመስላል ብለን አማርኛ ስንደረድር ፊደላት ሁሉ ቶሎ ጋግደው ተኮላልፈው በሚቀሩበት ይህ ጌታ እናየው ዘንድ ደምግባት የለውም የተባለው ነው ያንተ አምላክ። የስ ሂዝ ማይ ጋድ ኢየሱስ ነው የኔ ጌታ። እንዴት እንደምኮራበት ሳውራ ስለ ራሴ ሳውራ ነው የማፍረው። ቴዲኒ ስለ ኢየሱስ ሳውራ አላፍርም፣ ስለ ራሴ አሳፍራለሁ። የሚያሳፍር ብዙ ነገር አለኝ። ስለ ኢየሱስ ቀና ነው የምለው። አታፍርም እንዴ ሲል ስለ ራሴ ከሆነ ኦፍኮርስ። ስለ ኢየሱስ አላፍርም፣ ብድግ ነው የምለው ከተቀመጥኩበት። ሰፋ ሰፋ አረጋለሁ። ከሻይ እስቲ ስለ ኢየሱስ አውራ ሲባል ኢየሱስ ጌታ ነው እላለሁ። እናየውም ዘንድ ደምግባት የለውም እኔ ያለውም ያልኩት ኢሳያስ፣ ጌታ ኢየሱስ ክርስቶስ ከመገለጡ ከመሰቀሉ፣ ከሰባት መቶ ዓመት በፊት አሻግሮ ያየው አንድ ትንቢት አለ። ኢሳያስ ነው ያየው፣ እኔ አላልኩ። ኢሳያስ በትንቢቱ ስለ ጌታ ሲያወራ ምን አለ? ኦ ምን አለ? መጽሐፍ ነው አብ ያለውን እንያ። ቴዲው፣ እግዚአብሔር ይባርክ። ተባረክ፣ ስለ ኢየሱስ እንዳወራ እድል ስለ ሰጠኝ የበረከቱ ተካፋ ይሆናልስ። ጌታ ኢየሱስ ስሙ ብሩክ ይሁን። ኢሳይያስ 53 ላይ ኢሳይያስ ከ700 በፊት ነው ይሄን ትንቢት የተናገረው። እና ይሄ ትንቢቱ የተፈጸመው ኢየሱስ ስጋ ገለበሰ በኋላ ኢየሱስ ስጋ ለበሰ ማለት ማለት ነው፣ መለኮትነቱ ላይ ስጋ ጨመረ እንጂ ስጋን አያውቀውም ነው መጀመሪያው። አንዳንድ ሰዎች አሁን ኢየሱስ ኃጢአት አልሰራም ስንል ኃጢአት አልሰራም ምናምን አይደለም። ኃጢአት ምን እንደሆነ ኢየሱስ ራሱ ኃጢአትን አያውቀውም። እሱ ፍጹም ጻድቅ። አሁን ለምሳሌ ጴንጤዎች ቅዱሳን የሚል ስም ማድረግ አለን አይደል? እግዚአብሔር ቅዱስ ነው እናንተም ቅዱሳን ናችሁ ተብሎ ጽፋል ለእኛ ቅዱሳን አልፎ አልፎ አጣት የሚሰሩ ማለት ነው ባይዞ እኛ ጋር ቅድስና ፖዚሽን ነው እሺ ቴዲ አቶ ወይዘሮ እንደሚባለው ተሰጥቶ ነው ከእግዚአብሔር እግዚአብሔር ጋር ቅድስናስ ካራክተሩ ነው ማንነቱ ነው ራይቸስ ነው ንጹህ ነው ጻድቅ ነው እግዚአብሔር ፍጹም ስህተት አልባ ነው እግዚአብሔር ኢሳይያስ ስለ ኢየሱስ ምን አለ ከሰባት መቶ ዓመት በፊት የሰማለውን ነገር ማናም ነው አለ ምን ሰምቶ ነው ኢሳይያስ ይሄን ያለው የሰማረውን ነገር ማን አምናዋል? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር ክንድ ተብሎ የተገለጠው ጌታ ኢየሱስ ክርስቶስ ነው። የገዛ ክንዱ መድኃኒት አደረገች ተብሎ ተጽፏል። ባይዘ የገዛ የእግዚአብሔር ክንድ አው ሷ መድኃኒት አርጋለች። ኢየሱስ ነው የተዘረጋ የእግዚአብሔር ክንድ ኢየሱስ ሲሉት እና ለማን ነው የተገለጠው? ይሄ ኢየሱስ ለማን በራ? ለምንድን ነው ቤተ መቅደስ የነበሩ ቀራጮችና ፈሪሳውያን ኢየሱስን ሚስ ያደረጉት? ለምንድን ነው የሰደቡት ኢየሱስን? እብድ ብለውታል እኮ ኢየሱስን። አፋውጥተው አጋንንት አለበት ብለውታል ኢየሱስን። ለምን አጋንንት አለበት እንዳሉ ታውቃለህ? ቢፎር አብርሃም አይወዛያ ማለት ኢየሱስ ከአብርሃም በፊት ነበርኩ ሲል አተ አሉት ኢየሱስን። አተ ስምንት ሀምሳ ዓመት ያልሞላ ሰው ከአብርሃም በፊት ነበርኩ እንዴ? እኛ የአብርሃም ልጆች ነን አሉ እንጂ መጀመሪያ መጀመሪያ እኛ የአብርሃም ልጆች ነን ሲሉ፣ የአብርሃም ልጆች ብትሆኑማ እናንተማ አባታችሁ ዲያብሎስ አላቸው። ከዛ አንተ ሲሉት እኔ ከአብርሃም በፊት ነበርኩ ሲ አንተ ሀምሳ ዓመት ያልሞላ ሰውዬ አሉት ኤ አጋንንት አለበት አሉ ቃል በቃል ኢየሱስን ሰደቡት ኤ ኢየሱስ ለማን ተገልጧል የምኩራብ አለቆች የሰደቡት ኢየሱስ ለማን ነው የተገለጠው በስተግራ በኩል ለተሰቀለው ለወንበዴው አልተገለጠም ቴዲ ካህናቱ የጠመጠሙቱ ተሰብስበው የዚህ ሰው ደም በእኛና በልጆቻችን ይሁን በርባንን ፍታው ኢየሱስን አናቆም። ሄደ ከየት እንደመጣ እናቆ ናው ሄደ እናቆ በርባን ልቀቆ በርባን ይሻለናል። ፖለቲከኛው እጁን የታጠበበት ጉዳይ ላይ ሃይማኖተኛ እገድለዋለሁ ብሎ ኢየሱስን ተቀበለ። ጲላጦስ እኮ ዚ ፖለቲሽያን እኮ ታጠበ እጁን። ሃይማኖትስ ዳንጀረስ በጣም በጣም ከባድ። ጲላጦስ እኮ ፖለቲከኛ ነው። እጁን ታጠበ ከዚህ ሰው ደም እኔ ንጹ ነኝ ሲል፣ ሃይማኖተኛ አምጣው ዊናውስ አብን እናቀዋለን ሁ ሙሴ እናቀዋለን ሁ ከየት እንደመጣ እናቀውም እንገለዋለን አምጣው አሉና የዚህ ሰው ደም በእኛና በ ለማን ተገልጠዋል? አለ ኢሳይያስ። ይህንን አይቶ እኮ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሰር አድጓል። መልክና ውበት የለውም። ማን ኢየሱስ። ባየነው ጊዜ እንድንወደው ዘንድ ደምግባት የለውም። ምን ማለት መሰለ፣ አንፌቨርድ ማለት ምን ማለት መሰለ ቴዲዬ፣ ወሬ አስጀምረ አታስጨረሰውም ማለት ነው። እንዲህ ወሬ እያወራው ኢየሱስን ደስ አይልም ብለህ ነው የምትሄደው። የለውም ደምግባት፣ አንፌቨርድ ነው፣ አያምርም። ባየነውም ጊዜ እንደወደዘ ደምግባት የለውም። የተናቀ መናቅ ምንድን ነው? ሄድ ይገባል መናቅ። ከሰውም የተጠላ የሕማም ሰው ምን ማለት ነው? ከሰው ሁሉ የተጠላ የተናቀ ሰው ሁሉ ይሰድበዋል፣ ያገኘ ይተፋበታል፣ ኢየሱስ ላይ ያየው ሁሉ ይረግመዋል። የተረገመ ጡ ይሉበታል እያዩ ኢየሱስ ላይ ይንቁታል። ይሄ ነው ይሄ አምላካችን አይደለም፣ አምላካችን ቄሳር ነው። ንጉሳችን ቄሳር ነው። አስወግደው ይሄን አስወግደው፣ አንፈልገውም፣ አንፈልገውም። ይንቁታል። ንቀትና አንደርስታንድ ታደርገዋለህ ወይ የሆነ ሰው እያወራ ስብሰባ መሃል ቴዲ ቆመ፣ ህዝብ ተሰብስቦ ላይ ብላይ እንኳን እያወራ አምስት መቶ የነበረ ሰው ሁለት ሰው ሲቀር ትደነግጣል። ኢየሱስን እንደዛ ነው ያደርጉት። አንፈልገው፣ አስወግደው። ኢሳያስ ይሄንን ቃል በቃል በትንቢት የተናገረው ተፈጸመ ከ2000 ዓመት በኋላ። ይሄ የተናቀው አዎ፣ ይሄ ከሰው ሁሉ የተጠላው አዎ። ምን አረገን? ይቀጥላል ኢሳያስ አራት ላይ በእውነት አለ፣ በጣም የሚገርምኝ በእውነት ደዌያችንን ተቀበላል። ይሄ የተናቀው አዎ፣ ይሄ እናየው ዘንድ ደም ግባት የሌለው የተባለው አዎ ይህ ካህናት አለቆች ከምኩራብ ያሳድዱት፣ ምን አደረገ? ደዌያችንን ተቀበለ። ከዛስ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረን ቆጠር ነው፣ እግዚአብሔር የረገመው ነው ብለውታል ኢየሱስን። ዘ ይ የተረገመ ነው ግን አለው በእግዚአብሔር እንደተቀሰፈ እንደተረገመን ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ኢየሱስ ስለ በደላችን ቃ ኢየሱስ የደህንነታችን ተግሳጽ በርሱ በርሱ ላይ ነበረ። ዝም ብለ ሲያቃስት ያየሆ የ32 ዓመት አይሁዳዊ እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ነበር። ለማን ተገለጠ ካልከኝ ሁለት ወንበዴዎች ከጎና ከግራ ተሰቅለዋል። አንደኛው ወንበዴ ኢየሱስ ላይ ሰው ክፉ ነው ታውቃለህ። እየሞተ ማፉን አይሰበሰብም እየሞተ ትሄድ እንኳን በጤናው እየሞተ ይሰድባል። ሰው ትንፋ እየተቋረጠ ምን አለ ወደ ምድር ላይ ያለ ጌታ ነው ትላለህ ትላለህ እስኪ ኛን አድነ ከዚህ መስቀል ራስን ማድ፣ ሰው ቴዲ፣ ሰው ሰው ሰው፣ ከባድ እኮ። እየሞትክ አንተ እየሞትክ ትንፋሽ የተቆራረጠ ትሰድባለህ፣ እንደው እንስሳ አገባም። እየሞትክ ሰደበው ኢየሱስን። ያሳ ያገባው ወንጌል ካህናት ሚስ ያደረጉትን አንድ ወንበዴ ገባው። እንዴት ገባው አትለኝም አንተ አለው አሻግሮ ወንበዴ ለወንበዴ እግዚአብሔርን አትፈራም፣ ሲባባሉ አያስቡም። ወንበዴ ለወንበዴ አንተ እግዚአብሔርን አትፈራም ምንድን ነው ሲለው፣ እኛ ህዝብ በበደላችን ነው አለ። እሱ ግን አለውና ወሬው ላይ መቆየት አልፈለገም። ይሱ ሊሞት ጥቂት ነው የቀረውና ዘላለም አሳስቦታል። መንፈስ ቅዱስ ብርሃን አብርቶለታልና ብዙ ማብራር ከዚህ ከተሳዳቢው ጋር መጨቃጨቅ አልፈለገም። ይሱ ኢየሱስም ለተሳዳቢው መልስ አልሰጠም። አንተ አለውና ጨረሰና ጌታ ሆይ አለ ወዲያው፣ ኢየሱስን ባሪያ ነው ብሎ ይሰቀሉትን እኮ ነው አና ቆም ብሎ ይሰቀሉትን መስቀል ላይ ያለው ያቃሰት ጌታ ሆይ ሰር ማለት አይደለም፣ ባይዞ የቴዲ ሎርድ ማለት ነው። ኩሪዮስ ማለት ነው ቃሉ የግሪክ ቃል ሎርድ ማለት ጌታ ሆይ። ወንጌል ብርሃን ነው። አንዱ ይሰድባል፣ አንዱ ጌታ ሆይ ብሎ ይድናል። ወንጌል ብርሃን ነው። ኢየሱስን ሁለቱም ያቁታል፣ ይሄ በስድም፣ ይሄ በመዳን። ወንጌል ብርሃን ነው። አንዳንዶቹ ኢየሱስን ጀስት ነብይ ነው ይሉታል። እኔ ጌታ ነው ብዬ በራልኝ ተገለጠልኝ ይሄ ወንጀለኛ በመንግስት በመጣ ጊዜ አስበኛለሁ። ምን ማለት መሰለ የዋርናት ሲምፕል አይሁዳዊ በመንግስት በመጣ ጊዜ ምን ማለት መሰለ አሁን ትሞታለ ነው ከዚህ መስቀል በታምር አትወርድም ነው ትሞታለ፣ ጽዋውን ትጠጣታለ፣ የሰው ልጆችን አጣቱን ትቀበላለ፣ ትወርዳለ ከዚህ መስቀል መቃብር ውስጥ ትወርዳለ። መቃብር ውስጥ ሶስት ቀን ትቆያለሁ፣ ሞትን ድረርገ ትነሳለሁ፣ በአባት ቀኝ ትቀመጣለሁ፣ ተመልሰ ትመጣለሁ። ያኔ አንተ የሰውዬ ከትውልድ እስከ ዳግም ምጻት በአንዴ ወንጌል አልገባሁም። ይሄ ወንበዴ ቸርች ሄዶ ያቅ ብሉይና አዲስ ኪዳን አንብበው ያቅ ደህንነት አልተማረ። ፓስተር አይደል ምን አይደል? ወንጀለኛ በአንዴ አስበኝ ሲለው ከቦርን እስከ ካሚንግ ባክ ካሚንግ አወቅ እና ይሄ ብርሃን አይደለም? ቴዲ አስበኝ ሲለው ጌታስ ለተሳዳቢ መልስ አልሰጠውም። ለዚህ ወንበዴ ጌታ ኢየሱስ አላወራም ነበር። አወራ ለምን? ክርስቲያን ነው። አይ አየ ኢየሱስ የሚያወራው በእሱ በኩል ከሆኑት ጋር እውነት ነው እላለሁ። የእኔ አባት እኮ ኢየሱስ እየሞተ የዘላለም ሕይወት ይሰጣል። እንዴት አይነት ድንቅ አምላክ መሰለህ! ክብር ለኢየሱስ ይሁን። ተጠቅልሎ እየሞተ እየሞተ፣ ቴዲ ትንፋሽ እንኳ እውነት እውነት እላለሁ። ዓይኖቹ በጣም ተደብድበዋል፣ ታውቃለህ፣ ማየት አይችልም። እና ግንባሩን በእንትን መተውታል፣ በጉጥ በጦር እንትን። እና ይሄ ተደብድበዋል፣ ፊቱ ደም በደንብ ተጨማልቋል፣ ጠምቶታል። እያቃሰተና ቀና ብሎ ብዙም አላዘነበለም። የእኔ አባት ጥሩ እውነት ነው ስላለው ዛሬ ከኔ ጋር በገነት ኢየሱስ እንዴት አይነት ቴዲ ድንቅ አምላክ የእኔ አባት የዘላለም ህይወት ይሰጣል እየሞተ ኢየሱስ ብቻ ነው ወይን የሚያደርገው ቴዲ እየሞተ ከኔ ጋር ነህ ይለዋል ታውቃለህ ያን ወንጀለኛ በኋላ አይደለም አሁን ስሙ ብሩክ ይሁን ከኔ ጋር ነህ ይለዋል ታውቃለህ ሚስ ጂሰስ በጣም ነው የምወደው። ኢየሱስን ለማስመሰል አይደለም፣ ጌታን ለብር ምናምን አይደለም። እኔ ብር እንዴት እንደሚገኝ አውቃለሁ። ከዛ ጋር አይገናኝም። አያው ጂሰስና ከኔ ጋር ነህ ይለዋል ታውቃለህ። እኔ ጋር አሁን ሲለው ያ ሰው እየሞተ በዛች ቅጽበት የዘላለም ህይወት ታገኘ። ወንጌል ብርሃን ነው። ታችኮ ካህናት አሉ የኢየሱስን ሞት የሚጠብቁት ጠቅልል የያዙ እኛ አናውቀውም፣ ሙሴ ነው የምናውቀው ያሉት ጥቅልል የያዙ ካህናት እስኪ እንደውም ከዚህ መስቀል ይወርድ እንደሆነ እናያለን እያሉ፣ ይሄ ወንበዴ ዘመኑን ሙሉ ቸርች ወዶ አያቅ፣ አንድ ፓስተር አግኝቶ አያቅ፣ ምን አያቅ፣ ሙሴን አያቅ፣ ህግ አያቅ፣ ቀብ በደቂቃ ውስጥ ህይወት እና ምንድን ነው የሚለየው? ያንተን ኢየሱስ እንዳልክ ብርሃን ነው። የኔ ኢየሱስ ቴዲ መረጃ አይደለም። እኔ ጋር ኢየሱስ ህይወት ነው። እኔ ጋር ኢየሱስ የክርክር ርዕስ አይደለም። እኔ ጋር ኢየሱስ እስትንፋስ ነው። እዚህ ጋር ነው ኢየሱስ እኔ ጋር። ወይ ያለ ኢየሱስ እሞታለው፣ ኢየሱስ ካለ ቀጠላሉ። በቃ እዚህ ጋር ነው ወይ ይቀጥላለሁ ወይ ይቋረጣለሁ። ከኢየሱስ ውጪ ምን ትሆናለህ? እሞታለሁ። በግልጽ ነው የምነግረው፣ ይሄ ኢየሱስን ጥላ ይወጣ ቀን እንዳልክ ነገ ከዚህ ወንጌል ፈቀቅ ያልክ ቀን ሞት ነው የሚያጋጥመኝ። እና ምን ሆነን ኢየሱስ ጋር የቆየው ላለመሞት። እኔ ሞት አልፈልግም፣ እኔ መሞት አልፈልግም። ኢየሱስ ህይወት ነው። አዎ ሌላው ሁሉ ሞት ነው። ክብር ለኢየሱስ ተጠቅልሎ በዙፋኑ ይደርስለት። ስም ብሩክ ይሁን። ኢየሱስ ይህንን እውነት እንድናወራ ደግሞ ስለረዳህን ስም ይባረክ። ጌታ መንፈስ ቅዱስ ስለ እግዚአብሔር አብ ልጅ ስለ ኢየሱስ ክርስቶስ እንዳወራ አቅም ጉልበት ስለጨመርክልኝ ስም ይባረክ የኢየሱስ ሕያው ምስክር ጌታ መንፈስ ቅዱስ ስም ብሩክ ይሁን አብ አባቴ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ቀተ ከጨለማ ወደ ብርሃን ስለመለስቀን እናመሰግናል ልጅ ላይ ጨከነ በሠራው የዚህ የማዳን ፕሮግራም ላይ የተናቅን የወደቀን በኃጢአት ሰፈር የነበርንን እኛን ስለታደግከን ስም ብሩክ ይሁን ጌታ ኢየሱስ ክርስቶስ እንደኛ ሆነ ስጋ ለብሰ በመካከላችን ተገኝተ ልታድነን መስቀል ሞት ላይ አጣጥረ ሞተ ተሰቃይተ ተገርፈ ሞትን ድል አድርገ ተነስተ በአባት ቀኝ ተቀምጠ እኛ እንድንድን አንተ ያው ሆነ ስለተነሳ እናመሰግናለን። መንፈስ ቅዱስ የክርስቶስ ኢየሱስን የመስቀል ስራ ስለምታብራረልን ስም ብሩክ ይሁን። እኛ ጴንጤዎች የሥላሴ አማኞች ነን። ኢየሱስ ጌታ ነው። ቀጥል።